እየቆረጠራችሁ ተጠቀሙ። ነቢያችንን ሰለላሁ ዐለይሂ ወሰለም መሐመዲን የተከተለ ሰው ገኒ ነው። ሌላ ያስፈልገውም። ሀብታም ነው። እውቀትም አይፈልግ። ጀነትም አይቸገርም። ሒሳብም የለበት። እሱን ከተከተላችሁ ለበጣ ችግር የለባችሁም ተብላችኋል። የኛ መሻይፎች ሀኪታቡ ሳይኖር ይችን የምታሳቸው የሚጨምሩ ነገር የላቸውም አላቸው። ያውቁታል ታል ማን ሀሚያን እንደሚቆነጠር ስለሚያውቁ፣ አሁን መድኃኒት የሚቀመም ሰው አዋቂ ነው የምትሉት፣ አንዱ ቅጣት አንዱ ቅጣት ጨምሯል። አንዱ መድኃኒት ማን ያው መድኃኒት ጋር